ይህ ጽሑፍ እጅግ አስተማሪ ከመሆኑ የተነሳ በድጋሚ ይዤው ቀረብ ያለው። ጠቢቡ መነኩሴ ከዛፍ ስር ተቀምጦ ጸሎት እያደረሰ ነው። ጸሎቱን እያደረሰ እንዳለ ከዛፉ ላይ ወደ ጉንጩ ትኩስም ባይንጠባጠብ ጀመር። ጸሎቱን አድርሶ ጉንጩን እያበሰ ሽቅብ ወደ ዛፍ ቅርንጫፉ አማተረ። ቁራ ከጫፉ ላይ ቆሞ አምርሮ እያለቀሳየው። ቁራ ምን ገጠመህ? ለምንድን ነው እንዲህ አምርራ የምታለቅሰው? አለው መነኩሴው። አይ ጌታዬ፣ ደስታ ናጥቻለሁ። ሕይወት በጣም አስጠልታኛለች። ያየኝ ሰው ሁሉ በድንጋይ በቀስትና በወንጭፍ ወርውሩ ሊገለኝ ይሞክራል። ለአፍታ ከዛፎች ቅርንጫፍ ላይ ሳርፍ ሰው አየኝ አላየኝ ሰቀቀን ነው። ለምንድን ነው ግን እንዲህ የምትጠላው? አላውቅም። ደስታ ናጥቻለሁ። ሕይወት በጣም አስጠልቶኛል አለ ቁራው፣ ሳግ እየተናነቀው። መለዚና እኔ ጠቢብ ነኝ የምትፈልገውን ልሰጥህ እችላለሁ። ምን እንዳድርግልህ ትሻለህ? አለ መነኩሴው። ከፊትህ ሞገስን ካገኘሁ እባክህ ዳክዬ አድርገኝ አለው ለመነኩሴው። እንደ ፈቃድህ ዳክዬ አደርግሃለሁ፣ ነገር ግን ከዚያ በፊት ዳክዬም ፈልግና በሕይወቱ ደስተኛ መሆኑን ጠይቀው አለው መነኩሴው። ቁራው ዳክዬም ፍለጋ ተነስቶ በረረ። ከብዙ ድካም በኋላ ዳክየዋ ከሐይቅ ውስጥ እየዋኘች አገኛትና፣ ወደ ዳክየዋ ጠጋ ብሎ ዋው፣ በጣም ታምሪያለሽ። የላባሽ ለዛነት ንጣት ግሩም ነው። በዚያ ላይ ሰዎች ይወዱሻል። ከአዋፍ መካከል እንዳንቺ ደስተኛ የለም፣ አላት ቁራው። አረት ሆኝ ወዳጄ ምኑን አማርኩኝ ካልጠፋ ቀለም ድፍን ነጭ አድርጎኝ፣ በዚያ ላይ ክንፍ እያለኝ መብረር ነፍጎኝ፣ ከአሁኑ አሁኑ አዞ መጥቶ ሰለቀጠኝ ብዬ በፍርሃት ሰውነቴ እያለቀ ስለ ምን ደስተኛ ነው የምትደሰኩርብኝ? ደስተኛ አዋፍን ከፈለክ ከሆነ ሂድ ወደ እነ ፒኮኮች፣ በቀለማት ወደ አጌጡት በጎብኚዎች ታጅበው በዙና በፓርክ ተጠብቀው ከሚኖሩት ፒኮኮች ጋር ሂድ አለችው። ቁራ ወደ ፒኮክ ተነስቶ በረረ። ፒኮክ በመቶዎች በሚቆጠሩ ጎብኚ ተከቦ ነበረ። ቁራው የደረሰው ቀስ በቀስ ጎብኚዎቹ ሄደው ሲያልቁ፣ ቁራ ወደ ፒኮክ ጠጋ አለና፣ ፒኮክ፣ በቀለማት ያሸበረቅሽ ቆንጆ ነሽ። በሰዎች የተወደድሽ ድለኛ ፍጥረት ነሽ። መቼም ከአዋፋት መካከል እንዳንቺ ደስተኛ የለም አላት። በሰው መወደዴ ምን ፈየደልኝ? ዘመኔም በሙሉ በዙ ውስጥ ተቆልፎብኝ እስረኛ እንድሆን አደረገኝ። እንጂ በቀለማት ያጌጠ ላባይን ለቁስ ማስጌጫ የሚፈልጉ ሰዎች ድፍት አድርገው ሊነጫጩኝ እንደሚሹ ብታውቅ ኖሮ እድለኛ አባል አልከኝ። እድለኛነት የቀርቶ ለአንድ ቀን እንኳን እንዳንተ በነፃነት ከአድማስ እስከ አድማስ ተነስቼ በርሬ በሞት እመርጣለሁ አለችው። ቁራ በሰማው ነገር እየተደመመ ደንግጦ ወደ ሰማይ ከፍ ከፍ ብሎ በረረ። ወዳጄ ደስተኛ ለመሆን ከፈለክ ትኩረትህን ባለህ ነገር ላይ አድርግ። አላስፈላጊ ንጽጽርን አስወግድ። እጅግ አስተማሪ ጽሑፍ ነው። ዋው! አላስፈላጊ ንጽጽር ውስጥ ገብተን የምንዳክር ሰዎች ከዚህ እንማር ይገባል። ባለን ነገር እናመስግን። ሰላማችሁ በያላችሁበት ስፍራ ሁሉ በዘትዘት ትረፍረፍ ይበለልኝ። አዱ ገነት ነበርኩ። ላቭ ዩ ጋይስ። ከወደዳችሁት ላይክ አርጉት።